እናንተ እነዚህ ሁለት ልህልቶች ማለት ነው፣ እንዴት አባታቸው እንደሚያምሩ አይሚደሙ ቤሉ። እንዴት አባቱ ነው የሚያምሩባት ማለት ነው። ቤተሰብ፣ ይህ ወር የሰርግ ነው። ሰርግ ሰርግ እየሸተተን ነው ሚዲያው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ወር የሰርግ ወር ስለሆነ ማለት ነው ሰርግ ሰርግ እየሸተተን ነው። እንግዲህ ቤተሰብ፣ ሀይሚና ቡሩክ ምርጥ በምርጥ ቪዲዮ ይመጡልናል። ማስታወቂያ የሚሆን ብቻ አላቅም የት ምን እንደሆነ ግን፣ ተጋብቶ ደግሞ በዚህኛው ወር ተጋብተው ወይ ቀለበት አስረው ምናምን ብናያቸው ደስ ይለናል ያው እኔ ብቻ አይደለውም ብዙዎቻችን ደስ ይለናል ማለት ነው። እና ዛሬ እንደዚህ ምርፍክት ብለው መተውልናል። እንግዲህ ቪዲዮ በምርጥ ቪዲዮ ይመጡልናል እንጠብቃቸዋለን ማለት ነው። ና ሃይሚዬ ግን በጣም ነው የሚያምርባት ቬሎ። ያው ብሯም ታምራለች እና ትንሽ እያርጓት ምናምን እንዴት አባቱ ደስ እንደሚል ቬሎ ማለት ነው ላላይ እና እንግዲህ ቤተሰብ ደስ በሚል ቪዲዮ እንጠብቃቸዋለን ከሰዓት እንገናኛለን ማለት ነው። ምን እንደሆነ አብረን የምናያቸው ይሆናል። በቪዲዮ ፎቶቸውን ለቀውልናል። ቪዲዮቸውን ደግሞ ያው አብረን የምናየው ይሆናል ማለት ነው። ሰላም አሉልን።